በእናትህ ሁሉም ነገር ይቅርና አዶናይን አይናገናኝ በ በእናትህ ከባድ ጥያቄ አልችልም። ይቅርታ ከብሩ ወይም ደግሞ ከቪዲዮ ብቻ ሁሉም ነገር እኔ ልትል ይፍላወር ላንቺ ነው። ጋይስ፣ እቺ ልጅ ታውቋታላችሁ። ዛሬ ሰርፕራይዝ ላረጋት ነው። እሷ እንግዲህ እንደማገኛት አታቅም። እውነት ለመናገር የእኔ ፀጉር ቀምቃሚ ነው የሚባለው። <representatives> <loyal> <toyotkTop> <Means 1> <imesh> <programmes>. ፀጉሬን የሚያስተካክለኝ ልጅ ማለት ነው። ካፌ ውስጥ ይዟት እየጠበቀኝ ነው ያለው። እሷ አታውቅም ምን እንደሚፈጠር። እኔ ግን እንደዚህ ሱፌን አድርጌ ሽክ ብዬ ማለት ነው ሳርፕራይዝ አደረጋት ነው። ሳርፕራይዝ ማድረግ ብቻ ሳይሆንም ማለት ነው እራት ይዣት እወጣለሁ፣ ድረስ እገዛላታለሁ። ከዛ በኋላ የሚገርም ላግዠሪ የሆነ ቦታ ቢ ስካይላይት እዛ ይዣት ትሄዳለሁ። ኮክቴል ምናምን እጋብዛታለሁ ማለት ነው። ምሽቷ ሜክ እናደርገዋለን።

እንግዲህ እንደዚህ ታደርጋለህ፣ አንድ በዚህ ትጨምራለህ፣ አንድ በዚህ ከዛ ይሄ ደግሞ ማለት ነው፣ ኢንኬዝ ኢንኬዝ ትጨምራለህ አንድ። አይ በቂ ነው፣ ሳታበዛ ግን። እንደዚህ ብታደርግስ ከዚህ ትጀምርና በቃ ከመምጣቴ በፊት ማለት ነው። እንዴ አዶናይ መባል አለበት። ገባችኋል? የጫማህን እዚህ ኢንኬዝ፣ ጫማው ልክ እዚህ ላይ ደግሞ አንድ ታደርጋለህ። ከዚህ ደግሞ አለ መታ መጣ ይመጣ ቅፈ ሲል ካለች በዚህ ነው ታደርጋለህ። መዘጋጀት ነው ወንድም ማለት ነው ተዘጋጂ፣ መጣሁልሽ። ፍላወር ንግዛል። ጋይስ እንዴት ነው አማረብኛ? አሁን እንግዲህ ማለት ነው መኪናችን መጥቷል። ከሆቴል እየወጣሁ ነው፣ እንደዚህ ፏፈሽ ብዬ ማለት ነው። እንደምትመለከቱት ለስኮ ተከተለኝ፣ እስኪና ፌቨናት መኪናውን እናሳያቸው፣ ምን አይነት መኪና እንደያዘ ማለት ነው። እንግዲህ መኪናው በር ላይ እየጠበቀን ነው። ጋይስ አሁን እንግዲህ ወደ ፍላወር ቤት መንገድ ጀምረናል። ፍላወር ልገዛላት ነው። ፍላወር እንግዲህ እንግዲህ ፍላወር ልገዛላት እንዴ። ወዲስ አነስ ይበል። ምን ታስብ? አነስ አነስ ብሎ ሲምፕል አይደለ? ያ በከያት የራት ይዣት ስለምወጣ አዎ፣ ከዛ ድረስ እንገዛላታለን በእርግጠኝነት። የራት ድረስ አላደረገችም ብዬ አስባለሁ፣ because አልጠበቀችም እኔን ፈልጋ ፈልጋ ማለት ነው። ላይክ የኔ ጸጉር የሚያስተካክለኝ ልጅ ነግሯታል። በቃ ስልኩ እያነሳልኝ አይደለም፣ ስለዚህ አይሆንም ምናምን አላትና በቃ ተናዳ ምናምን ያለችው በቃ ያ ሁሉ ለፍቼ ወይኔ ምናምን እያለች ያለችውና አሁን ፍላወር ሄደን ፒክአፕ እናደርጋለን። ከዛ በኋላ ወደ እሷ ነው የምንሄደው፣ ሰርፕራይዝ እናደርጋታለን ማለት ነው። ቀጣይ ቪዲዮ ተመልከቱ። አያምርም ግን መኪናውን፣ የታባቱ ቲንት ነው። ባይ ዘ ዌይ ኢትስ ቢዩቲፉል ጋይስ። አሁን እንግዲህ ፍላወር ቤቱ ደርሰናል። ሌትስ ጎ ፍላወር እንምረጥላትና እንገዛላታለን። ይስ አይ አይ አይ አይ

እንታማ ናልናእንታማ አሁን ወደ ሌላ ፍላወር ቤት እንሄዳለን። የላቸውም ወንድሜ መነጽር እየገዛው ነበር። እንግዲህ መጥተናል ወደ ሌላ ስቶር ፍላወር ለመፈለግ ቦሌ ነው የምንገኘው አሁን። በምሽት ምድር እንደዚህ መነጽር አድርገህ ትወጣለህ። ስግጥ ነው የተባለ ስግጥ አለ ይሰግጣል ይመል

ኧረ እውነት ፍላወር ለመግዛት መጥተን ነው። ይሄ ስንት ነው? ይሄ ስንት ነው? ደረሰ። ቴንክዩ ቴንክዩ ሶ ማች ጋይስ። እንግዲህ ፍላወራችን ገዝተናል። አሁን ወደ መኪናችን እንሄዳለን። ለዝጋው ያያ ይላል እና ግባ እስኪ ወንድም ማለት ናቲ፣ መተናል ደርሰናል ማለት ነው። አሁን ልወጣ ነው። እዛናችሁ እዛናችሁ። አሁን በቃ ልምጣ። አሁን በቃ እየመጣው ነው። አዘጋጃት እየገባው ነው። ደስ እየገባው ነው መጥዋት ደውልኛል። ለዚ ውርውር ና በቃ አንተ ውስጥ። ወይኔ ጉዴ! አሁን ሰው ማአት ሰው ነው ያለው። ኦኬ፣ ስግጥ ብለን የምትገባው ሳርፕራይዝ እናደርጋታለን። ናፒ፣ እዛ ኬኤፍሲ የሚባለው ውስጥ ነች ያለችው። ምንም አልጠበቃችም እኮ እርግጠኛ ነኝ። ምንም ማለት ነው። አረ ካሜራው ግን እንትን እንዳይሉ በእናትህ። ሰላም ነው ወይኔ፣ ወይኔ፣ ነግባ ዝግጁ በመጨረሻም ተገናኘን። ይኸው ፍላወር ላንቺ ነው ላንቺ፣ ይዘሽ መጣሁ። ይኸው ዲስትራክት አደረክልኝ በደንብ አድርገህ ወይ ነቅቁት፣ አው አልመስልም። ነይ ጠብቀሽ ነበር፣ በደንብ አድርገው ጀግና። ይኸው ይሄ የሚያምር ፍላወር ላንቺ ነው። እንዳምራላ ለተኛ ጊዜ በጣም በቃ ትጓጓለት የነበረው ደስ ስላለች ደስ ብሎኛል። በቃ ኑ በሉሽ፣ ቁጭ ነው። ቴንክ ዩ። ችግር የለውም። ጀግና ነይ ፍላወሩ ድረስ ነገር እንገዛለን። ኦው አዲስ አበባ እንዴት አየሽው? ለመጀመሪያ ጊዜሽ ነው? አረ ስንት ነው የቆየሽው? መኪና ውስጥ ነው። እኔ ነኝ ሳሮን፣ አላወቃችሁኝም? እኔ ነኝ ሳሮን

ስምንት በጣም ኖሮስ ተማሪ ነኝ ማለት ነው ተማሪ ነበርኩኝና ሚኒስትር ከተፈተንኩኝ በኋላ ዘጠነኛ ክፍል ላይ ነው ማለት ነው ስልክ የተሰጠኝ። እና በጣም እራሴን ከሴሌብሪቲዎች ጋር ማነጻጸር እና የአንተ ቪዲዮ ምናምን ሴሌብሪቲ ተው ተማሪ ምናምን በትምህርት በጣም ዝቅተኛ ውጤት መምጣት ጀመርኩኝ። ቤተሰቦች ይችሉ ምን ሆና ነው ምናምን እስከ ማለት ድረስ ማለት ነው ከዛ በኋላ ያንተ ቪዲዮ ነው በጣም የሚመጣልኝ እኔ ጋር። ከዛ በቃ ቆይ አንቺ ለምንድን ነው እራስሽን ከሌሎች ጋር የእኔ ቆንጆ ምናም የእውነት ነው። በቃ እኔ ማንንም ሰው በዚህ ያክል ደረጃ ወድጄ አላውቅም ማለት ነው። የእውነት ነው እና በቃ ገቢ ነኝ። በጣም የማመሰግን ነው። እኔ ፊትሽን ማየት በራሱ ለእኔ በጣም ከበቂ በላይ ነው። በጣም በቃ በጣም የማነሳኝ ማለት የሆነ እንደማላገኝ ምናምን እኮ ያው ቃል፣ ግን በቃ ለኔ ማየቴ እንዲ አብሬ ዴት መውጣት ምናምን ምናምን ይቅር፣ ግን በቃ አንተ ማየቴ እራሱ ለኔ በጣም ትልቅ ነገር። በጣም ስለተገናኘ አሪፍ፣ አሪፍ ምሽት እናሳልፋለን ዛሬ። እሺ፣ እሺ።